ህዝብ ሁለት ለመውጣት ግን ምን ያስፈልጋል? ህዝብ አንድ ያስፈልጋል የግድ ባይስቴፕ ነው። ህዝብ ሹፌር እንጂ ጀግና ሹፌር እንጂ ጀግና ካሰብነው አድራሹ ሹፌር እንጂ ጀግና ኧረ ረ ረ። እሺ ሰላም፣ እንዴት ናችሁ? እንኳን ወደ ዚህ ቻነል በሰላም መጣችሁ። ይሄ ቻነል ኢትዮ ስኪል አካዳሚ ይባላል። ኢትዮ ስኪል በሙያ ዙሪያና ትምህርትነት ስልጠና ይሰጣል ማለት ነው። ይሄ ቻነል በጣም እንደሚጠቅማቸው እርግጠኛ ነኝ። ለ መከታተል ምቹ እንዲሆን ማለት ነው። ያለኝ ኤክስፒሪንስ እና ያለኝ ኤክስፒሪንስ እና የሚሰጣቸው ትምህርት ልንገራችሁ ማለት ነው። አንደኛው ስለ መንጃ ፈቃድ ትምህርት አሁን እየሰጣሁት ያሉት ፉል ኮርስ ነው። ሁለተኛው ደግሞ ስለ ጋርመንት ዲዛይን ነው። ስለ ልብስ ስፌት ከሴቱ እስከ ወንዱ፣ ከትልቁ እስከ ትንሹ ያለው ሜዠርመንት ልኬት አምጥተን እንዴት አድርገን ዲዛይን እንደምናወጣ፣ እንዴት አድርገን እንደምንሰፋ በዚህ ቻነል እናያዋለን። ሶስተኛው ደግሞ ስለ ወልዲንግ ወይም ደግሞ ብየዳ እና ስለ አውቶሞቲቭ ጥገና ነው። አራተኛው ደግሞ ስለ ኤሌክትሪክ ሲስተም ወይም ደግሞ ገመድ ዝርጋታ ነው። አምስተኛው ደግሞ ስነ ልቦናው ስነ ልቦና ነው። ያው ስነ ልቦና ሲባል እነዚህ በጣም ትላልቆች እና በትንሽ ነገር የማይገኙ ሙያዎች ናቸው። በእርግጠኝነት ግን እንዴት አድርጌ እንዳገኘሁት እንዴት አድርጌ ይህ ሁሉ ሙያ እንዳያስኩት በደንብ አድርጌ አንድ ቪዲዮ ሰራልቻዋል። ይሄ አፕሎድ አደርገዋለሁ። እያንዳንዱ ሙያ ከአንድ አመት በላይ ኤክስፒሪያንስ ወይም ደግሞ ስራ ልምድ አለኝ። ከአንድ አመት በላይ አንዱ ሶስት ዓመት አንዱ አንድ አመት የሰራውበት ሙያ ነው ነው ማለት ነው። አሁን ስለ መንጃ ፈቃድ ትምህርት ነው የምንገባው። አብራችሁ እሺ ስለ ማንጃ ፈቃድ ትምህርት ከመጀመራችን በፊት ማንጃ ፈቃድ ትምህርት ከመጀመራችን በፊት ለምን አስፈለገ ማንጃ ፈቃድ ለማሰማር ለምን አስፈለገ የሚል ትንሽ ስለ መግቢያ እና ዓላማ ያና ተልዕኮ ትንሽ ግልጽ ላደርግላችሁ ማለት ነው። መግቢያ ይሄም ሙሉ ኮርስ ያስፈለገ ወይም ደግሞ ይህ ትምህርት ያስፈለገ በአገራችን ኢትዮጵያ ያለ በከፍተኛ በአፍሪካ ይሁን በዓለም በከፍተኛ ደረጃ ነው የምትጠራው ማለት ነው። ስለዚህ ይህ አደጋ የትራፊክ አደጋ መቀነስ አለብን። ምክንያቱ የትራፊክ አደጋ መቀነስ የሚቻለው ያለው ማንጃ መንጃ ፈቃድ ለዚህ አደጋ ምክንያት የሆነው ምንድነው ስንል አንደኛው የትምህርት ማነስ ነው። የትምህርት ማነስ የብቃት ማነስ ነው። እነዚህ ችግሮች በእርግጠኝነት አሉት። ኢንቫይሮንመንት አለ የመንገድ ዳር ምልክት በእንትኑ ብዙ እንትን አለ። ግን ዋናው ፖይንት ግን ምንድነው የብቃት ማነስ እና የትምህርት ማነስ ነው ማለት በሀያ ቀን ተምሮ ነው ማንጃ ፈቃድ ማወጣ ማለት ሀያ ቀን ማለት ደብለ ማንጃ ፈቃድ አስቡ እንግዲህ ከሌሎች የበለጠ ሙያና የሰው ህይወት ከሰው ህይወት የሚበልጥ እንትን የለም ከሰው ህይወት የሚበልጥ ነገር የለም። የሰው ህይወት ደግሞ ይዞ ነው የሚጓዘው ይሄ ሰው ደግሞ ካልተማረ በደንብ ካልተቀረጸ፣ በስነ ምግባርና በቴክኒካው የቴክኒክ ግንዛቤ ከሌለው ይሄ ሰው ለአደጋ ይዳረሳል ማለት ነው። ስለዚህ አስብ እንግዲህ በኢትዮጵያ ላይ ጎማ መፍታት ራሱ አንማርም ስንማር ማለት ነው። ስለዚህ በዚህ በጣም ትልቅ ችግር ስላለ ትንሽ አቅሜ እንትን ላደርግ ብዬ ነው ከዛ በመቀጠል እኔ የደረሰኝ የትምህርት እጥረት ሊሆን ይችላል። የተለያዩ ችግር የደረሰኝ እኔ ሌላ አሽከርካሪ እንዳይደርሰው እና በቀላሉ እንዲማርና እውቀት እንዲይዝ ነው የኔ ዋናው ለዚህ አነሳሳኝ በእርቀኝነት የትምህርት ከ ካሰብኩት በዩቲዩብ አስተምራለሁ ከማለት አንድ አመት ልክ አድርግ ያለው ማለት ነው የዛሬ አመት ነው ያወጣው መንጃ ፈቃድ። እዚህ መንጃ ፈቃድ ሳይወጣ ብዙ ታችና ላይ ነው የደረሰኝ ብዙ ነገር አሳልፈ ያለው ስለዚህ ይህ ትምህርት ለዚህ ነው ያስፈለገ፣ ማለት ነው። ከዛ በኋላ አላማ ምንድነው የሚለው አላማ ደግሞ የኢትዮጵያ አሽከርካሪ በሙያና በስነ ምግባር፣ በዲስፕሊን በስነ ስርዓት ብቁ የሆነ አሽከርካሪ መፍጠር ነው አላማው። ብቁ የሆነ አሽከርካሪ በሁሉም ማለት ነው። በቃ በህግ አክባር መሆን አለበት። ዲስፕሊን ነው መኖር አለበት። ከዛ በመቀጠል ደግሞ አዋቅ መሆን አለበት። ስለዚህ ይሄ ለመፍጠር ነው። ከዛ ተልኮች ነው። ተልኮ ደግሞ ሀገር መገንባት ነው። ሀገር መገንባት ሲባል አሁን እንደዛ ብዬ ሳወራ የሆነ ህልም ወይም ደግሞ ይሄ ምን ይላል ምናምን ልትል ትችላላችሁ ማለት ነው። ግን ሀገር ማለት በውስጥ ያለ ህዝብ በሀገር የሚባል በውስጥ ያለ ህዝብ እያንዳንዱ አስተሳሰብና አመለካከት የሱ ድምር ነው ሀገር የምትሆነው እንጂ ሀገር ማለት ፎቁ አይደለም፣ ኮሪደር ልማቱ አይደለም፣ ህንፃው አይደለም ይሄ ምንድነው ወንዝ አይደለም ወይም ደሞ እጽዋት አይደለም ማለት ነው። ስለዚህ አሁን አንድ ፎቅ ብትገነባ የሀገሬው ህዝብ ወይም ደሞ የሀገር ወጣት በደንብ ካልተማረ እውቀት ካለያዘ እድገቱ በደንብ ከራሱ ፈልጎ እድገት ካላመጣው ነገንም ማፈርሰው ምንም አይመለከተም ማያጭንቅላቱ አልተሰራማ። ስለዚህ ይህ ነው ዋናው ተደኩሶችን ማት አስቡ እንግዲህ። ስለዚህ ስለዚህ እኛ ወጣቶች ይላል እኛ ወጣቶች የምታድገውና አገራችን የምታድገውና የምትወድቀው በእኛ ምክንያት ነው። ስለዚህ እኛ ወጣቶች አገር መገንባት እንችላለን መፍረስ እንሻለን ማለት ስለዚህ ከመፍረስ ማደግ ስላለብን ሌሎች የደረሱት መድረስ ስላለብን የኛ ህይወት ወይም ደግሞ የኛ ጊዜ ነው አሁን ማለት ነው። ስለዚህ እኛ ከአለም ጋር መረጥ አለብን። እዚህ ወደ ኋላ እየተመለስነን ማለት ኢትዮጵያ አሁን በብዙ ነገር በዓለም ተጠሪ መሆን ነበረባት ማለት ነው። አሁን በአደጋ መኪና በዓለም ተጠሪ የሆነች ያለች ማለት ነው። ይሄ ለመቀነስ ነው ዋናው ይሄ ትምህርት ወይም ደግሞ ይሄ ፉልኮርስ ያዘጋጀሁት ማለት ነው። ከዛ በመቀጠል ወደዚህም ፉል ኮርስ ከመግባታችን በፊት የምናደርግ መሰላችሁ በየምዕራፍ ነው የከፋፈልኩት። እነዚህ ምዕራፎች ላስተዋወቃችሁ መጀመሪያ ማለት ነው። ከዛ በመቀጠል ምዕራፍ አንድ ስለ ማንጃ ፍቃድ የሚያስፈልጉ መስፈርቶችና ምን ምን ያስፈልጋል፣ ምን አይነት መንጃ ፍቃድ ለምን መኪና ያስነዳል፣ ምንድነው የሚያስፈልገው የሚል በምዕራፍ አንድ አጠቃላይ ኢንፎርሜሽን እናየዋለን። በእርግጠኝነት በዚህ ምዕራፍ እዚህ በዚህ ምዕራፍ እንትን አለ። በየጊዜያው አዋጅ ይቀያየራል፣ ይጸድቃል፣ ይፈርሳል። ብዙ ነገር አለ። አሁን ራሱ ጥያቄ ብዙ እየተነሳ ነው። እንደ ኢንፎርሜሽን መያዝ አለባችሁ፣ ፈተና ስለሚመጣ ነው። ከዛ በመቀጠል የአሽከርካሪ ምዕራፍ ሁለት ደግሞ የአሽከርካሪ ስነ ባህር ግንዛቤ ነው። ይሄ ስነ ምግባር ማለት ነው። አሁን ስነ ምግባር ሲባል ይሄ ትንሽ ነው ወይም ደግሞ ስነ ምግባር ሲባል ሁሉ ሰው አውቀው ይመስላል ማለት አናውቀውም በፍጹም አናውቀው። ማለት ስነ ምግባር ሲባል በቃ ብዙ ነገር ነው የሚያካተው፣ ብዙ በጣም ብዙ ነገር ማለት፣ ስነ ምግባር የሌለው ሰው በየትም በየትም እድገት አይኖረውም። ለሀገር እድገት አይመጣም፣ ለራሱ እድገት አይመጣም። ማለት አንድ ቀን የሆነ ነገር መሆነ። ስለዚህ ዲስፕሊን መኖር አለበት፣ ስነ ስርዓት በስነ ስርዓት መሄድ አለበት። የሆነ ጉብ ምንድነው የመሰልና ግዴታ ማወቅ አለበት። ይሄ ግን ስለዚህ ይሄ ካላወቀ ሺፈር መሆን አይችልም ማለት ነው። ከዛ ደግሞ ምዕራፍ ሶስት ደግሞ የትራንስፖርት ህግና የዓለም አቀፍ መንገድ ዳር ክሎች ማለት ነው። እነዚህ ምልክቶች ምን የትራፊክ የምንላቸው የዓለም አቀፍ መንገድ ዳር የምንላቸው እነዚህ ምልክቶች የሆኑ ሲምቦሎች የምንላቸው እነዚህ በደንብ በጥብቅ እንማረዋለን በ እንማራዋለን በምዕራፍ ሶስት ማለት። ምዕራፍ አራት ደግሞ የተሽከርካሪ መሰረታዊ ግንዛቤ ማለት ይሄ በጣም አስፈላጊ ማለት ነው። አራት ማለት ነው። ምዕራፍ አራት በጣም በጣም ጠቃሚ ነው። ምዕራፍ አራት ማለት አንድ አሽከርካሪ የሚያሽከረክራት መኪና በደንብ በዲቴል ካላወቀ መቼ አደጋ እንደሚደርሰው አይታወቅም። ስለዚህ ይህ አሽከርካሪ ምን ማድረግ አለበት? የግድ የተሽከርካሪ ግንዛቤ፣ የተሽከርካሪ አካል በደንብ አውቆ አይቶ፣ ባሕሪዋ ሁሉም ነገር ማየት አለበት ወይም ደግሞ ማወቅ አለበት ማለት ካወቀ ከዛ ለአደጋ አይጋለጥም ምክንያቱ ካወቀ ምን እንደጉድ ላይ ያውቃል፣ ወዲያው ወደ ባለሙያ ወስላል ወይም ደሞ ራሱ ይጠግናል ማለት ነው። ስለዚህ አደጋ አይደርሰውም፣ ይሄ ሰውዬው ማለት ነው። የቴክኒክ የመኪና ቴክኒክ እውቀት ካለው ማለት ነው። የተፈጥሮ ሕጎችና ከማሽከርከር ጋር ያላቸው ግንዛቤ ማለት ነው። እነዚህ በጣም አስፈላጊ ናቸው። እነዚህ ፊዚክስ ናቸው። እውነት መናገር ከመመርዳኒ ብትማርት ደስ ይላል። መመርዳኒ በጣም ወደውና ማከብረው ነው። ስለዚህ ፊዚክስ ነው የተፈጥሮ ህግ ስበት መሬት አለ መሬት ሁሉም ነገር ወደ ራስዋ ነው የምትስበው ከዛ በመቀጠል ስለ ሴንትሪፊጋል ኃይል ስለ ፖቴንሻል ኃይል ስለ ኬኔቲክ ኃይል እነዚህ በዲቴል እናየዋለን ማለት በጣም ግንኙነት አላቸው እነዚህ ግንኙነት አላቸው በጣም ማለት ነው በዳገት በቁልቁለት በኩርባ እነዚህ በጣም አስፈላጊ ናቸው ማለት ነው። ከዛ በመቀጠል ያ ሁሉም ወይም ደግሞ እስከ አምስት ያለ ምዕራፍ በዚህ በዲቴል ካየን በካየናቸው ምዕራፍ ስድስት የምናደርገው መሰላችሁ የሁሉም ሪቫይስ እናደርጋለን ማለት ነው። እያንዳንዱ አንኳር አንኳር ወይም ደግሞ ንሱ ምዕራፍ እያነሳን ዲቴል እንትና እናደርጋለን ማለት ነው። ሪቫይስ እናደርጋለን እንደገና ማለት ነው። ወይም መክለሳ እናደርጋለን ማለት ነው። ክለሳ ካደረግን በኋላ ምዕራፍ ሰባት ከአንድ ሺህ በላይ ጥያቄዎች አሉ ማለት ነው። ከአንድ ሺህ በላይ ማለት በጣም ብዙ ነው። እነዚህ ደግሞ ማለት ነው ብዙ ብቻ ሳይሆን አሁን አንድ ጥያቄ አራት አማራጭ ካሉ አራት ከአራት አማራጭ አንድ ነው የሚሆነው አንድ የሆነው በዚህ ምክንያት ነው። ሦስቱ አማራጭ ደግሞ ያልሆንለት ምክንያት ብለን ሶስትም እናደርጋለን ዲፋይ እናደርጋለን ማለት ነው። ስለዚህ መልስ ብቻ ነው አንናገርም። እኔ መልስ ብቻ አንናገርም። ስለዚህ አብረን ነው የምንሰራው። ሰራው ሰብስክራይብ እያደረጋችሁ ወደ ሌላ ሼር እያደረጋችሁ፣ ይሄ ቻነል በደንብ መከታተል አለባቸው እና ወደ ሌላ ሼር አረጋችሁ የግድ ምክንያቱም ምን መሰላችሁ? የሌላ ኃላፊነት ይዛችሁ ነው የምትይሩ። እኔ አሁን ወደ ሌላ ሼር ካላረኩት የሌላ ኃላፊነት እንትን አርግ ያለው ማለት ነው። ወይም ደግሞ እንዳይደርሰው አርግ ያለው ማለት ነው። ስለዚህ ሼር አረጉት። በመቀጠል አሁን የምንቀጥለው ምዕራፍ አንድ ነው ማለት ነው። እሺ ምዕራፍ አንድ ምን ይላል? የአሽከርካሪ ብቃት መረጋገጫ አዋጅ ማለት ነው። ይሄ አዋጅ እንዳልኳችሁ መጀመሪያ ይሄ አዋጅ 2010 ነው የመጣ ስላችሁ ተሻሽሎ የመጣ መሰለኝ። ግን አስፈላጊ ነው። ግን ደግሞ በየጊዜው ሊቀያየር ይችላል። አንዳንዱ ህጎች ሊጨመሩ እና ሊወጡ ይችላሉ። ስለዚህ እንዳለ እናያዘው ና አሁን፣ በእርግጠኝነት ብዙ ጥያቄ የመጣ ነው ለሰማንያ ዘጠኝ ፐርሰንት አደጋ ያመጣው በተሽከርካሪ በአሽከርካሪ ሰውየው ምክንያት ነው ምናምን እየተባለ ስላለ፣ አሁን በጣም ሲኦሲ መውሰድ አለበት እየተባለ ነው ሽፈሮች ማለት በስራ ላይ ያሉ የሌሉ ሁሉም እንደገና በሲኦሲ ወስዶ ተፈትኖ እንትና ማድረግ አለበት ተብለዋል። ይሄ አሪፍ ህግ ነው፣ እውነት መናገር፣ ታርጋው ራሱ የተቀየረ ነው። ኢትዮጵያ አንድ ኢትዮጵያ፣ አማ ወይም ትግ ወይም ደሞ ኦሞ ምናምን የሚል እንደዛ አይነት ጭራሽ እየቀረ ነው። ይሄ ደግሞ በመቅረት በጣም ደስ ይላል፣ ማለት ምክንያቱ ለመከፋፈል አንድ ምክንያት እሱ ነው። መታወቂያ ራሱ ቢቀየር ደስ ይለኛል ማለት ነው። አንድ መታወቂያ ብቻ ማለት ነው። እንኳን አንድ መታወቂያ ብቻ ዶብ ቢፈርስ በውስጥ ሀገር ያለ ዶብ ቢፈርስና አንድ ኢትዮጵያ ብትባል ደስ ይለኝ ነበረ ማለት ነው። ከነዚህ ስለ የኮምፒውተር ፈተና ይመጣሉ። ለፈተና ብለን አይደለም ደሞ ምን ምን ማረው። እኔ የሚገርመኝ ለፈተና ብላችሁ የምትማሩ ሰዎች እኔ እንጃ። ፈተና እኮ ምን ዝም ብሎ ለራስ ስንት ያዝኩ ብለን እንትና ማረጊያ ወይም ደግሞ ይሄ ለራስ መገምገም ነው እንጂ ምትኖረው እኳ አንተ ነህ። ስለዚህ ለፈተና ብለን መማር ያለብህ በቃ በውስጥ ሴቭ ማድረግ አለብህ የግድ ማለት ነው። ለአሽከርካሪ ፍቃድ ትምህርት ቤት የሚያስፈልጉ እነማን ናቸው ምን ምን ያስፈልጋል የሚል እነ ሦስት ናቸው። አንደኛው የትምህርት ማስረጃ ያስፈልጋል የግድ ማለት ነው። መጽሐፍ በደንብ እነዚህ ያስፈልጋል። የትምህርት ማስረጃ እንደየደረጃው እናየዋለን። ከስንት እስከስንት ደረጃ የሚል እናየዋለን። ከዛ በመቀጠል ደግሞ ህጋውም ሆነ የቀበሌ መታወቂያ የቀበሌ መታወቂያ ማለት የታደሰ መሆን አለበት። የቀበሌ መታወቂያ ያስፈልጋል፣ ወይም ደግሞ ፓስፖርት ምናምን ያስፈልጋል። ፓስፖርት ማለት የቀበሌ መታወቂያ ከሌለ ማለት ነው። ከዛ በመቀጠል ሶስተኛ ደግሞ የጤና ምርመራ፣ የጤና ምርመራ በጣም አስፈላጊ ነው። ዓይንህ ምንድነው ዓይን በደንብ ያያል፣ እንደዛ ሲዲ ያልክ ያልክ እንትና ምርመራ ታደርጋለህ። ከዛ በመቀጠል ምንድነው አካልህ ሙሉ መሆን አለብህ? ማለት ለማሽከርከር ለማሽከርከር ብቁ መሆን አለበት በአካላው እና በተለያዩ እንትኖት ማለት ነው። ከዛ በመቀጠል የማንጃ ፍቃድ መጀመሪያ ሲሰጠን እስከ ስንት ዓመት ነው የሚሰጠን ወይም ደግሞ እንዴት እንዴት ነው አሰራሩ የሚል ማለት ደግሞ የመጀመሪያ ጊዜ የመጀመሪያ ጊዜ ለሁለት አመት ጊዜያዊ ማንጃ ፍቃድ ይሰጠናል ማለት ነው። ለሁለት አመት አሁን እኔ ደረቅ አንድ ነው ያወጣው ሁሉም አንድ ሳወጣ ግን ለሁለት አመት ነው የሚለው ማለት ነው። አሁን ለዛሬ ያም አምና ነው የወጣሁት የሚመጣ አሳድሳለው ማለት ነው። ከዛ ታይቶ ሪከርድ ከሌለ ወይም ደሞ አደጋ ካላደረስክ ለአራት አመት ይሰጣል ቋሚ ማለት ነው። እሺ፣ ከዛ በመቀጠል የአሽከርካሪ ብቃት መራቂያ አመዳደብ እንዴት ነው ወይም ደግሞ ስትመርጥ እንዴት እንዴት ወይም ደግሞ ምን ምን ያስፈልጋል? የሚል አንደኛው ሞተርና አውቶ ነው። የትምህርት ደረጃ የትምህርት ደረጃ ከአራት ክፍል በላይ መሆን አለበት፣ እድሜ 18 መሆን አለበት ማለት ነው። ሁለተኛው ሶስት እግር ያለው በጃጅ ማለት ነው። ከአስረኛ በላይ መሆን አለብህ፣ እድሜ ደግሞ 20 መምላት አለብህ ማለት ነው። ሶስተኛ ደግሞ ህዝበ አንድ 10ኛ ክፍል 22 እድሜ መምላት አለብህ። ደረቃ አንዱን እንደዛ አስረኛ ክፍል ከዛ ደግሞ ሀያ ሁለት እድሜ መምራት አለብህ ማለት ነው። ከዛ አራተኛው ደግሞ ማሽን ኦፕሬተር ማሽን ኦፕሬተር፣ እነዚህ ልዩ ማንጃ ፍቃድ ነው የሚመስለኝ፣ ልዩ ማንጃ ፍቃድ ይባላሉ እነዚህ እነ ግሪደር፣ ዶዘር፣ ሎደር ምናምን የሚመሳሰሉ መሰለኝ። እነሱ ከአስረኛ ክፍል በላይ ትምህርት ያስፈልጋል፣ ሀያ ዓመት መምራት አለበት ማለት ነው። እነዚህ ካለን፣ አዎ አሉት እንትን አሉት። ግን አጠር አድርጌ ለናንተ የሚጠቅም ነው ያደረኩት። የአሽከርካሪዎች ማረጋጫ ፈቃድ አመዳደብ እንዴት ነው የሚመደብ? እንዴት ነው የሚመደቡ? ወይም ደግሞ ምን ምን አይነት እንዳለ ምናምን የሚለው ነው። እነዚህ ከዛ ደግሞ ሞተር ባለ ሁለት እግር ሳይክል ሞተር ሳይክል ያለው ማለት ነው። ሞተር የራሱ መንጃ ፈቃድ አለው ማለት ነው። በዛ ባለ ሁለት እግር ሆኖ ሞተር ሳይክል ሞተር ያለው መንዳት ትችላለህ ማለት ነው። ባለ ሶስት እግር ተሽከርካሪ የህዝብ ሊሆን ይችላል፣ የደረቅ ሊሆን ይችላል መንዳት ይችላል ማለት ነው። ሶስተኛ ደግሞ አውቶሞቢል ወይም ደግሞ አውቶ አውቶ ከስምንት መቀመጫ በታች ያለውና በደረቅ ከሆነ ወይም ደግሞ የንብረት መመላለሻ ከሆነ ደግሞ ከአስር ኩንታል በታች የሚጭን ተሽከርካሪ መንዳት ይችላል ማለት ነው። አውቶ ከስምንት መቀመጫ በታች ያለው የሰው ከሆነ መንዳት ትችላለህ። ከአስር ኩንታል በታች የሆነ የጭነት ከሆነ ደግሞ ማሽከርከት ትችላለህ ማለት ነው። አራተኛው የምናገኘው ምንድነው? ህዝብ አንድ ማለት ነው። ህዝብ አንድ ማለት እስከ ሀያ መቀመጫ ያለውና መኪና መንዳት ትችላለህ። እስከ ሀያ መቀመጫ ያለው ማለት ነው። እስከ ሀያ መቀመጫ ያለው ይህ ሲባል ግን በአውቶ የሚነዳ ወይም ደግሞ ከስምንት መቀመጫ በታች ያለው ከአስር ኩንታል በታች የሚጭን ተሽከርካሪ ግን በአውቶ የሚነዳ ሁሉ መንዳት ትችላለ ማለት ነው። ህዝብ ሁለት ህዝብ ሁለት ደግሞ እስከ አርባ አምስት መቀመጫ ያለው ተሽከርካሪ መንዳት ትችላለ ማለት ነው። ህዝብ ሁለት ለመውጣት ግን ምን ያስፈልጋል? ህዝብ አንድ ያስፈልጋል። የግድ ባይስቴፕ ነው። ህዝብ አንድ ያስፈልጋል። በህዝብ አንድ ሁለት ዓመት ከዛ በላይ ከሰራህ ወደ ትሄዳለው ወደ ወደ ህዝብ ሁለት ማለት ነው። ህዝብ ሁለት ደግሞ እስከ አርባ አምስት መቀመጫ ያለው ተሽከርካሪ ማሽከርከት ይቻላል። ከህዝብ በላይ ግን አይቻልም ማለት ነው። ህዝብ ሶስት ደግሞ ማንኛው የህዝብ ተሽከርካሪ ባስ ሊሆን ይችላል። ማንኛው ተሽከርካሪ መንዳት ትችላለህ ማለት ነው። ማንኛው ተሽከርካሪ ባል የህዝብ ብቻ ማለት ነው። የህዝብ ብቻ የሆነ ማንኛው ተሽከርካሪ መንዳት ትችላለህ ማለት ነው። ለህዝብ ሁለት ለመውጣት ህዝብ አንድ ያስፈልጋል። ህዝብ ሶስት ለመውጣት ደግሞ ህዝብ ሁለት ያስፈልጋል ማለት ነው። ስለዚህ እነዛ ካየን በኋላ ሰባተኛው ብናገኘው ደረቅ አንድ ነው። ደረቅ አንድ ባለፈው ብለናል። ደረቅ አንድ ማለት እስከ ሰላሳ አምስት ኩንታል የሚጭን ተሽከርካሪ መሽከርከር ትችላለህ፣ እስከ 35 ኩንታል እነዚህ አይሱዞች ማለት ነው። እስከ 35 ኩንታል በእርግጠኝነት ከዚህ በላይ ይጭናሉ እነሱ እንጂ እንዴት እንደሆነ ግን እነሱ ነው እንትና ማያደርጉት። ደረቅ አንድ በአውቶ የሚነዳ ይነዳል ማለት ነው። ስለዚህ ደረቅ ሁለት ደግሞ ካተስ 18 ቶን የሚጭን ማለት ነው፣ ሲኖ ማለት ነው። 18 ቶን ማለት በጣም እነሲኖ ነው። ተሳቢ የሌላቸው ክሬን ያላቸው እነሱ መንዳት ይችላል። ግን ደረቅ ሁለት ለመውጣት ግን ምን ያስፈልጋ? መጀመሪያ ደረቅ አንድ ያስፈልጋል ማለት ነው። አሁን ደረቅ አንድ አለኝ ደረቅ ሁለት ለመውጣት ምን ያስፈልገኛል? አሁን ሁለት ዓመት በዚህ በደረቅ አንድ መስራት አለብኝ ማለት ነው። ደረቅ ሶስት ደግሞ ማንኛውም ተሽከርካሪ ክሬም ያለው ይሁን የሌለው ይሁን ተሳቢ ማለት ነው። እነዚህ ደረቅ ሶስት ለመውጣት ደግሞ ደረቅ ሁለት መኖር አለበት ማለት ነው። ከዛ በኋላ ፈሳሽ አንድ ፈሳሽ ሁለት ደሞ እያለ ይቀጥላል። እነዚህ አማዳደቡ እነዚህ ይመስላል። ከነዚህ ጥያቄዎች በጣም ነው የሚመጡት። ማለት እነዚህ በርቅጠኝነት እንደ ኢንፎርሜሽን መያዝ ነው። ብዙ እንትና አይደለም፣ ቀላል ናቸው እንደ ኢንፎርሜሽን መያዝ አለባቸው። ከዛ በመቀጠል አሁን የምንቀጥለው በአለም አቀፍ ስንት ደረጃ ናት ኢትዮጵያ በአደጋ ምንድነው፣ ምክንያቱስ፣ መፍትሄው ውስጥ ምን ማድረግ አለብን የሚል ትንሽ አሁን እናየዋለን። አሁን ወደሱ ነው የምንቀጥለው። አብራችሁን ቆዩ። እሺ እንኳን ደህና መጣችሁ። ጥሩ እኔ ያገኘሁት ጥናት ለጊዜው ያለ ከ2023 እስከ 2022 ነው መሰለኝ። ስለዚህ እኔ በጣም ግርም ነው ያለኝ ይሄ ጥናት ሳየው ሳነበው እንደ በጣም ነው እንትን ያለኝ። ስለዚህ አስቡ እንግዲህ ኢትዮጵያ ተሽከርካሪ ሽከርካሪ አላት፣ 1.3 ሚሊዮን ተሽከርካሪ አላት። ከዛ በአለም ሰው የምታጣው ደግሞ 4500 ሰው በአንድ ዓመት ውስጥ ይሄ ያክል ሰው እናጣለን፣ በትራፊክ አደጋ ማለት ነው። ይሄ ያክል አራት አምስት መቶ ሰው ከዛ ደግሞ ከሀያ ሰባት ሺህ ስምንት መቶ ሰላሳ በላይ ደግሞ ምን ያደርጋል እንትና ይሄ አደጋ ይደርሳል ማለት ነው። ህይወት ሰው ግን የምናጣው በትራፊክ አደጋ 4500። እንግዲህ አስቡ ይሄ እኔ የጥናት እውነት ነው ወይም ውሸት ነው ራሱ እኔ ግራ ነው ይገባኝ። ማለት የሆነ ዌብሳይት ነው ያየሁት ያገኘሁት በጣም እንት ነው። ከዛ አልጄሪያ 6.3 6.5 ሚሊዮን ተሽከርካሪ አላት ግን 1ሺ8 1893 ነው በዓለም የምታጣው በትራፊክ አደጋ ሰው ማለት ነው። ጋና 3.2 ሚሊዮን ተሽከርካሪ አላት ግን 2373 ነው በአመት በአንድ አመት ሙሉ ሰው የምታጣ ማለት ነው። ፈረንሳይ ጣሊያን እነዚህ እንኳን ያው በፈረንሳይ ውስጥ አሁን 39 ቢሊዮን ተሽከርካሪ ሚሊዮን ተሽከርካሪ አለ። 3ሺ3 ሞቶ ነው በአለም የምታጣው በአንድ አመት ህይወት የምታጣው ማለት ነው። ጣሊያን ደግሞ 45.4 ሚሊዮን ተሽከርካሪ አላት ግን በአለ በአንድ አመት 3159 ሰው ታጣለች ማለት ነው። ግን እነዚህ ፈረንሳይና ጣሊያን በእርግጠኝነት በእንትና ላይ ሳይንሳዊ በሆነ መንገድ ስለሚጓዙ ወይም ደግሞ በጣም ጥንቃቄ ስለማድረግ ሲስተም ስለሆነ አደጋው የተሻለ ነው። ያው ሁኔታ ቦታውን ደና ነው የሚል አሳብ አለ። ግን ከነዚህ በመኪና ብዛት አነስተኛ በትራፊክ አደጋ በጣም ከፍተኛ የሆነች ሀገር ግን ኢትዮጵያ ብቻ ናት። በመኪና አነስተኛ ብዛቷ በአደጋም በመፍጠር ሰው በመግደል ግን ከነዚህ በጣም ከፍተኛ ደረጃ ዝሳ ነው። ስለዚህ አላማችን ይሄ ቁጥር መቀነስ ነው። ወደ ዜሮ አይወርድም። ምን አለ ለዜና ምንድን ነው ያለ ሙስና ወደ ዜሮ መውረድ አንችልም፣ ግን ፐርሰንት መቀነስ እንችላለን ብለዋል። ይሄ ደግሞ መቀነስ እንችላለን እንጂ ዜሮው እስከ ዜሮ ሌቨል መውረድ አንችልም። ስለዚህ ምንድን ነው ችግሩ ይሄ 4 500 ያክል ሰው በአመት ምናጣው በምንድን ነው ከተባለ አንደኛው ዋናውና እንት ነው የአሽከርካሪ ባህር ነው ተብሏል። ጥናቱ እንዳየው ቢያንስ ቢያንስ አስቡ እንግዲህ 45% በአልኮል ጠጥቶ አደንዛዥ እጽ ወስዶ በመሽከርከር ምክንያት ነው ይሄን ሁሉ ያጣን። 45% አደጋም የሚደርሰው በአልኮል መጠጠጥ ነው እንግዲህ አስቡ ከዛ በውስጡ ደግሞ የተሽከርካሪ አካላት አለማወቅ ህግ፣ የተሽከርካሪ አካል አለማወቅ፣ በውስጡ ምን እንደተበላሸ፣ ከጉዞ በፊት ከጉዞ በፊት መኪናው አለመፈተሽ፣ የመንገድ ዳር ምልክት አለማወቅ፣ ህግ አለማክበር፣ የፍጥነት ወሰን አለመክበር የተለያዩ ናቸው። ስለዚህ እነዚህ መጀመሪያ የአሽከርካሪ ባህሪ፣ ሁለተኛ የተሽከርካሪ ባህሪ፣ ሶስተኛው ደግሞ ስትራክቸር ወይም ደግሞ የአካባቢው ሁኔታ ወይም ደግሞ የትራፊክ መጫነቅ ሊሆን ይችላል። የክሮዋማ ገደላማ ምናምን ይሆናል። እንደዚህ አይነት አንዳንድ ቦታዎች ይሄ ጋኔን ሰይጣን አለው ምናምን ምናምን። ምን አይነት አስተሳሰብ ነው? ግን እንደዚህ አይነት አስተሳሰብ ሰይጣን ራሱ በእኛ እንዲ እንዲሰለጥን ነው ከያደረግነው። ያለን ራሳችን ለምንድነው ከአደጋ የማናጠብቀው? ምክንያት ምንድን ነው መሰበብ ምንድን ነው? መሰይቁ በጣም ትልቅ ነገር እኮ ነው። ስለዚህ ወደ ቀጣይ ስንሄድ ነገ የምንጀምረው ስለ ምዕራፍ አንድ የማሽከርከር ስነ ባህሪ ግንዛቤ ነው የምናየው ነገ። ስለዚህ ላይክና ሼር እያደረጋችሁ ከኔ ጋር አብራችሁ እንደትቆዩ? ጋብዛቸው ዋለሁ ከዛ በመቀጠል ደግሞ አሁን ማሳየኩ ስክሪን ላይ ማሳየች ፕሬስቶር ገብታችሁ እንግሊሽ ማንበብ የምትችል ከሆነ ፕሬስቶር ገብታችሁ መጥናትና ማንበብ ትችላላችሁ ማለት ነው። አመሰግናለሁ። ቸርቆይልኝ ቻው ቻው።